አንዳንድ ጊዜ በመጠመቃችን ብቻ የለም ብለን መወሰን የለብንም። ደጋግሜ እንደነገርኳችሁ ጠበል ጠጥቶ የሚልኩት አለ። ጠበል በደንብ ይጠጣና ሄደህ እዛ የሚጠብቅህ ይሄ ነው፣ ጥርስ ነክሰ ዝም በል ይሉታል። ከዛ በኋላ ሲገባ ጥርሱን ነክሶ ዝም ይላል። ለእሱ ትልቁ ውርጅብኝ ጠዋትና ማታ፣ ቀን የጸሎት ቦታ ቤታችን ሲኖርና የአምልኮት ጊዜ ሲኖረን ነው። በዛም በላይ ደግሞ በቅጥቀጣል መንፈሳዊ ድፍረት ሲኖረን ነው። ሲያመን ምልክቶቹን ተከትለን ለምሳሌ በመቁጠሪያ ስንመታው ማቃጠል፣ መብላት፣ መውረር፣ በሰውነት ውስጥ መሄድ፣ ስትመታው እንደ ድንጋይ መሆን፣ ይሄ የመኖሩ አምስት ምልክቶች ናቸው። ማቃጠል፣ መውረር፣ መብላት፣ በሰውነት ውስጥ መሄድ እና እንደ ድንጋይ መሆን እነዚህ አምስቱ የመኖሩ ማረጋገጫዎች ናቸው። ከዛ በኋላ ስትቀጠቅጠው መጨረሻ ላይ አንዳንድ የማትፈልጋቸውን ድምፆች ትሰማለህ። ከውስጥህ ማውራት ይጀምራል። በመጨረሻ ማነ በኢየሱስ ክርስቶስ ስም ስትለው ቡዳ ነኝ ይላል። የሚስጥር መተት ነኝ ይላል። ዛር ነኝ ይላል። ከዚህ በኋላ ምን ያስፈልጋል? የውጭ ዓለም ተማሪዎች በብዛት ይህን መንገድ ተጠቅመዋል። ውጭ ያሉት ማለት ነው። በብዛት በብዛት እያንዳንዱ የራሱን መንፈስ ይዞ ግማሹ በስልክ ግማሹም ራሱ ያሰናበተው፣ ግማሹም እርስ በርሱ በደንብ ያወቀው አንዱ ለአንዱ እያገዘ ዛሬ በቤተ ክርስቲያን ረጅም ዘመን ኖረው ያላወቁት አገልጋዮች የሰሙት ምዕመናን ጠላትን እያሸነፉ ናቸው። ይሄ እንግዲህ ምንድነው? ይሄ እንግዲህ ሁሉንም ማስማተኛ አድርጋለሁ። እግዚአብሔር ስሙ የተመሰገነ ይሁን። በቃ በሙሉ ያደመጠ በሙሉ በቃ አስማተኛ ሆኗል። ይኸው እዚህም መካኒክ አለ እኮ እዚህ ትዛዝ እየሰጠ የሚያሰራቸው ይሰራሉ። ይህ ቤት ስታስጠርገው የነበረች ታችን ትዛ ይላችሁ፣ አስር ሰዓት ተነስታ ወጡንም ሁሉንም ማጠናቆ ሪፖርት ያቀርባል ጨርሻለሁ ይላል። ለኋላ የሆነው ማለት እኮ ነው እሱ አይደክማትም። እና ሊሂዶ ስላት አይ ትንሽ ላሰራው ሰራተኛ የለኝም ማለች ኩስ እና ይህን ህል ነው ይህን ህል ሰው በክፉ ላይ ጠንካራ የእምነት ጉልበት አግኝቷል። አንተ ፌዘኛው ግን የሱዳን መተት ነው እያልክ ሄድ ቀልደው ምንም አታመጣም። ደግሞ አይገርምም። ምንም ምንም ምንም አታረግም። በራስ ህይወት ላይ ትቀልዳል። እድሌንና ጊዜን ዘመኔን ፍታልኝ ተብሎ ወደ ቃልቻውና ወደ ጠንቋዩ ወደ መተተኛውና ወደ አስማተኛው ስንሄድ ይህንን መንፈስ በሁለት መንገድ ሸምተን ወደ ቤት እንገባለን። ሸመታው በጣም ቀላል ነው፣ ምክንያቱም የእሱ አካሄድና ስልት ደግሞ እጅግ በጣም የረቀቀ ችሎታ ባለው ምስጢራዊ ዘዴ ነው። ከነዚህ ምስጢራዊ ዘዴዎቹ ደግሞ አንደኛው ክፍል ሰዎችን የመልመድ ችሎታው ቀላል መሆኑ ነው። ይለምድሃል፣ በቀላሉ ይለምድሃል። አንዳንድ ጊዜ የሚታዩ ራዕዮችንም እውነተኛ በማስመሰል ገጽታ ውስጥም ብዙ ሰፋ ያለ መንገድ የሄደ ነው። መንፈሳዊ አቅጣጫዎችን በማሳየቱም ጎዳና ውስጥ በጣም ትልቅ ትልቅ መንገድ ይሄዳል። ባህታዊ ሊያደርግ ይችላል። ምክንያቱም ይገልጥልሃል፣ አንዳንድ ነገሮችን ያሳያል። ይሄኛው መንገድ ይሄ ነው፣ በቃ አንተ እድልህ በዚህ መንገድ ነው ይላል። ለማመንኮስም አጋጣሚው በጣም ሰፊ ነው። ዘወትር የመንኩስና ጠባይን የሚያሳይ ይመስልሃል። ከዛ ይሄድ ይሄድና መጨረሻ ላይ ወገቤን የሚልበትን አጋጣሚ ያመጣዋል። አስገብቶ የማስወጣት ወይም አስገብቶ የማበላሸት ባህሪው የዛን ያህል ሰፊ ነው። በጌታችን በኢየሱስ ክርስቶስ አንጻር ሲታይ ይሄው አይነት መንፈስ ነበረ። ወደ ጌታችን የመጣው በማቴዎስ ወንጌል ምዕራፍ አራት ላይ የምታነቡት ቃል ይሄው ነበር። ፈታኝ መጣ የተባለው ይሄ አይነት መንፈስ ነው። ሰውን ተለማምዷል። ዓለምን ገዝቷል፣ ተቆጣጥሯል። አንድ ሰው በምድረ በዳ ሲጸልያየ እሱን መከታተል ጀመረ። ሌሎችም በሙሉ ኃይል እንደገዛቸው ስለሚያውቅ አንድ ሰው በምድረ በዳ ፈልጎ ማግኘት አስቡት። እሱም ጌታችን ኢየሱስ ክርስቶስ በቆሮንቶስ በረሃ ውስጥ ሲጸልይ አርባ ቀን ሞላ ይላል። ከዛ በኋላ መትፈታኝ መጣለ። ለምን ምድረ በዳውን አንድ ሰው አለ ብሎ ፈለገ? ሌሎቹ በፍለጋ ውስጥ ሳይሆኑ በቁጥጥሩ ውስጥ ነው ያሉት። የሚፈለገው ግን በረሃ ውስጥ የወደቀው አንድስ ምስኪን ነው። ስለዚህ አገኘውና ይህንን ድንጋይ እንጀራ እንዲሆን በል አለው፣ እስቲ በለው አለ። ስለዚህ የመጀመሪያ ባህሪው የዚህ የጠቋር መንፈስ በእንጀራ መፈተን ነው ማለት ነው። በእንጀራ ይፈትንሃል። በእንጀራ በምትፈተንበት ጊዜ ለአምልኮት የምትሰጠው ቦታ እየቀዘቀዘ ከመምጣቱ ጋር ከናካቴውም ወደ መርሳት የምትለወጥበትም ጊዜ ሰፊ ነው። ይሄ መንፈስ በሀገራችን ብዙ ትልልቅ ሥራዎችን በዚህ ረገድ ሰርቷል። ኢትዮጵያውያን እንደ አንድ ትውልድ፣ እንደ አንድ ወገን፣ እንደ አንድ ሕዝብ እግዚአብሔር የለሽ አምልኮተቢስ መሆን የጀመሩበትን የአብዮትን ዘመን ማስታወስ ይቻላል። በዛ ዘመን ውስጥ ቢያንስ ቢያንስ እስከ ዘመኑ ፍጻሜ ድረስ የነበረውን ገጽታ ስናይ የብዙዎቹ ኢትዮጵያውያን አእምሮ ከአምልኮት ነጻ ይወጣ ነበር። እንደውም አምልኮትን የባርነት መንገድ አድርገው የሚሰብኩልን ካድሬዎች ጥቂቶች አልነበሩ። ያንን አካሄድ ዛሬም የተቀበሉ በሀብት ዙሪያና በማዕረግ በስልጣን ዙሪያ የሚገኙ ብዙዎቹ የመንፈሳዊ ህይወታቸውን ሲታይ መቶ በመቶ ከዜሮ በታች ነው። ይሄን አካሄድ በምን ምክንያት መጣ ሲባል ያው በእንጀራ ነው። እንጀራ ነው፣ የእንጀራ ተጽዕኖ ነው። ስለዚህ እዚህ የጠቋር መንፈስ በጌታችን በኢየሱስ ክርስቶስ ላይ ሊያሳድር የነበረውን ሁኔታ ስናይ አንደኛው ክፍል በእንጀራ ነው። ዛሬ ብዙዎቹ በእንጀራቸው ምክንያት የተለያየ መንፈሳዊ ተስፋዎቻቸውን አቋርጠዋል። ስመ እግዚአብሔር የሚጠራበት ቢሮ ካለ ያ ያን የጠራ ሰው ራሱ እንደ ጅል የሚቆጠርበትና የሚሳቅበት አጋጣሚም ሰፊ ነው። ለሁሉም ቦታ አለ የሚለው መልእክት ደግሞ ያው የተለመደ ገጽታ ነው። ሌላው ዓለም ሲታይ ግን ያ ሂደት አደለም። ያ ሂደት አደለም። በአረቡ ዓለም ሲታይ ይህንን አካሄድ አይሄዱትም። በያንዳንዷ ሰዓት በያንዳንዷ ጊዜና ወቅት ይብዛምነስ ይስማማይም የአምላክ ጥሪ መልእክት ይተላለፋል። በቅድስናውና በበረከት የተዋጀው ህዝብ ግን አምላኩን ትቶታል፣ ረስቶታል። የምስጋና ተስፋውን አቋርጧል። ስለዚህ የመጀመሪያው ዋከባ የጠቋረ መንፈስ በእንጀራ ውስጥ ነው ማለት ነው። ከዚህ አንጻር ያ በእንጀራ ውስጥ የሚያደርጋቸው ልምምዶቹ እረት ዕለት እየበረታ በሚመጣበት ጊዜ ዋከባውን ተከና አድርጎ አኗኗሩ ውስጥ ከመግባቱም በላይ ህሊናውና ልቦናውን የመቆጣጠር ችሎታው እጅግ በጣም በረቀቀ መንገድ የመያዝ ስርዓት አለው፣ ይይዘዋል። ከዛ በኋላ ወደ ፈለገው መንገድ ለመምራት አይቸገርም። ሌላው በእንጀራው ምክንያት ወደፊት የቀደመው ይሄ መንፈስ ነው። በጌታ ፊት ፍለፊት ነው የቆመው። ሁል ጊዜ በፍለፊትህ ለፊት ይቆማል ማለት ነው። ምንም አልን ምንም በፍለፊት የራሱ የሆነ አሰራር ለመስራት ፍለፊትህ አለ ማለት ነው። ካላውቅ ነው፣ ካልተረዳ ነው። ተመሳስሎ የሚኖርበትን ጊዜ ተገን አድርጎ አሰራሮቹን እለት እለት በባህሪያችን ውስጥ ሲተረጉም እናገኘዋለን። ከዚህ ትርጉም አንጻር ምን ሊሆን ይችላል በእንጀራ ውስጥ ስመ እግዚአብሔርን ጠርተህ የምትገነባው ኑሮ እንዳይሆን ይጠነቀቃል። አንድ ጊዜ የተከልከው ተክል በፈጣሪ ኃይል ስር እንዳይወድቅ ይጠነቀቃል። አንድን ነገር ለማቆም በምታደርገው ትግል ውስጥ በራስህ ሐሳብና ዘዴ እንድታቆመው ይጠነቀቃል። የአንተ በሚመስል ገጽታ ውስጥ ድካምህ፣ እውቀትህ የራስህ አስተዳዳሪ እንደሆነ አርግህ እንድታስብ በማድረግ ይጠነቀቃል። አምላኬ በዚህ በኩል ረድቶኛል የምትለውን ሐሳብ እንዳታመነጭ ይጠነቀቃል። እንግዲህ በጣም ጠንቃቃ ነው። እንደ ምንም ብለህ ጥሰህ ወደ እግዚአብሔር አምላክ ስትሄድ ደግሞ ስልቱን ይለውጣል። ከጸሎት ጋር ጸሎተኛ ይመስላል። የሕሊናህን እና የሥነ ልቦናህን እንዲሁም የአእምሮህን መሰባሰብ ጉዳይ ላይ ድም ሰፋ ያለ እርምጃ ይወስዳል። በምጸልይበት ጊዜ አንደኛውን ክፍል ለማሸነፍ ትግል ያደርጋል። መጀመሪያ ከህሊና ጋር ይታገላል። ትግሎቹ በሚከተሉት መንገድ የሚከሰቱ ናቸው። ከህሊና ጋር በሚታገልበት ጊዜ የትግሉ ስልት በኑሮ ውስጥ ያለውን ጎደሎ ነገር ፈጥኖ ልብ ውስጥ የመጻፍ ችሎታ አለሁ። እየጸለይክኮ ነው። አሁን እንጀራ ስትበላ ይህን አታስበው ከሌሎች ሰዎች ጋር ስታወራ አታስበው። ቴሌቪዥን ስይወስዳል። በምጸልይበት ጊዜ አንደኛውን ክፍል ለማሸነፍ ትግል ያደርጋል። መጀመሪያ ከህሊና ጋር ይታገላል። ትግሎቹ በሚከተሉት መንገድ የሚከሰቱ ናቸው። ከህሊና ጋር በሚታገልበት ጊዜ የትግሉ ስልት በኑሮ ውስጥ ያለውን ጎደሎ ነገር ፈጽኖ ልብ ውስጥ የመጻፍ ችሎታ